ዲ ስቲቫኖ የሚመራው ባታሊዮን 423 ወታደሮች፣ ኮምፒ አና የሚመራው 350 ወታደሮች ያሉበት ባታሊዮን፣ ብሩስቲ በሚመራው ሁለተኛ ሬጅመንት ውስጥ ቪያንቺን የሚመራው 450 ወታደሮች ያሉበት ባታሊዮን፣ ዲ አሚቺስ የሚመራው 500 ወታደሮች ያሉበት ባታሊዮን፣ ባውዲዮን የሚመራው 550 ወታደሮች ያሉበት ባታሊዮን ፓቪሲ የሚመራው 220 ወታደሮች ፍራንዚን የሚመራው 11ኛው የተራራ መድፈኛ ክፍል ከ6 መድፎች ጋር በጠቅላላው 2493 ወታደሮች እና በየጦሩ ካሉት በጠቅላላው 12 መድፎች ነበሩት። ዳ ቦርሜዳ በሚመራው ብርጌድ ውስጥ ደግሞ በራኝ ሶስተኛ ሬጂመንት ውስጥ ጃርዳኖ በሚመራው አምስተኛ ባታሊዮን ውስጥ 430 ወታደሮች ፕራቶ በሚመራው ስድስተኛ ባታሊዮን ውስጥ 430 ወታደሮች ዲ ፎንሲካ በሚመራው አስረኛው ባታሊዮን ውስጥ 450 ወታደሮች አይራጊ በሚመራው በስድስተኛው ሬጅመንት ውስጥ ደግሞ ብራንኪ የሚመራው 430 ወታደሮች ያሉበት ሶስተኛው ባታሊዮን፣ ራይኔሪ የሚመራው 450 ወታደሮች ያሉበት 13ተኛው ባታሊዮን፣ ዲቬቶ የሚመራው 950 ወታደሮች ያሉበት ባታሊዮን፣ በወዶ ፈቃደኛነት የገቡ 210 ወታደሮች፣ ብዞላ አመራር ስር ማቴኖ የሚያዝ ስድስት መድፎች ያሉበት አምስተኛው የተራራ መድፈኛ ክፍል ሬጋዚ የሚመራው ስድስት መድፎች ያሉበት ስድስተኛው የተራራ መድፈኛ ክፍል ጂስላ የሚመራው ስድስት መድፎች ያሉበት ሰባተኛው የተራራ መድፍ ክፍል በጠቅላላው 3350 ወታደሮችና 18 መድፎች ነበሩበት። ኤልና በሚመራው ብርጌድ ውስጥ ደግሞ የአራተኛ ሬጅመንት አዛዥ ሮሚሮ የሚያዘው ሞንቴኪ የሚመራው ሰባተኛው የእግረኛ ባታሊዮን ከ400 ሰዎች ጋራ ቪዳንቲ የሚያዘው 450 ሰዎች ያሉበት ባታሊዮን፣ ማንፍሬዲ የሚያዘው 480 ወታደሮች ያሉበት ባታሊዮን፣ ናና የሚያዘው ሬጅመንት ውስጥ ደግሞ አልፔኒ የተባለው ተራራ ወጪ ባታሊዮን ከ550 ወታደሮች ጋር፣ ፌራሮ የሚያዘው 85ኛው ባታሊዮን ከ500 ወታደሮች ጋር፣ ቫንዲዮሊ የሚያዘው 500 ወታደሮች ያሉበት ባታሊዮን፣ ጋሊያኖ የሚያዘው 1150 ወታደሮች ያሉበት ባታሊዮን ዲ ሮሳ በሚያዘው ሬጅመንት ውስጥ አንደኛ መድፈኛ ክፍል ከስድስት መድፎች ጋርና ከሰባ ኢንጂነሮች ጋር ሆነው በጠቅላላ 4150 ወታደሮች ነበሩበት። በጠቅላላው ኢጣሊያ አድዋ ላይ ያሰለፈው ዘመናዊ ጦር 1469 ነጭ ወታደርና በጠቅላላው በጦሩ 56 መድፎች ነበሩ። ከዚህም ሌላ 1400 የጭነት ከብት የሚነዱ ዘመናዊ መሳሪያ የታጠቁ ወታደሮች እንደነበሩ አኪሌ ቢዞኒ ይገልጻል። የኢጣሊያ ጦር በዚህ ሁኔታ ተሰልፎ ሳለ በማጆር ሳልሳ የተላከው የእርቅ አሳብ፣ ምኒልክ አልቀበልም ካሉ በኋላ የኢጣሊያ ጦር በየምሽጉ ላይ የኢጣሊያን ባንዲራ ሰቀለ። የካቲት 22 ቀን ሌተናት ጄኔራል ባራቲየር በቁጥር 87 የጦሩን ድልድል አወጣ። ከድልድሉ መጨረሻ ማስጠንቀቂያ በሚል ርዕስ ማንኛውም የኢጣሊያ ወታደር የሚይዘው የራሱን ጥይት፣ ለሁለት ቀን የሚበቃ ምግብ፣ ከላይ የሚደረበው ልብስ፣ የውሃ መያዣ ጠርሙስ፣ አንድ ጎድጓዳ ሳህን ወይም ሰኬሎ ነው። እያንዳንዱ ወታደር በሚጓዝበት ጊዜ ተከታትሎ እንዲሄድና በየመሃሉም ሁለት የመድኃኒት ዕቃ የተጫኑ በቅሎች፣ ስምንት ጥይት የተጫኑ በቅሎች እንዲገኙ ይሁን። ሌሎች ዕቃ የተጫኑ አምስት በቅሎዎች ለአንድ ነጂ ወታደር እየተሰጠው በየባታሊዮኑ ኋላ ይከተሉ። ለዛሬ እያንዳንዱ ወታደር 30 ጥይት ይረከብ። ወታደሮች ሁሉ ድንኳን፣ ብርድ ልብስና ሌላም ጓዝ እንዳይዙ ተከልክሏል። ትዕዛዝ ያፈረሰ ወይም ሰላይ መስሎ የሚጠረጠር ሁሉ እየተያዘ ወደ ዋናው ጦር አዛዥ እንዲላክ የሚል አዋጅ አወጀ። በጉዞ ላይ ሲጋራ ማጨስ፣ መብራት ማብራት፣ መነጋገርም ተከለከለ። ጊዜው ጨረቃ ነበርና በጨረቃው ጥላቸው እንዳይታይ እንዲጠነቀቁም ታዘዘ። በእኛስ በኩል የምኒሊክ ጦር በሙሉ አድዋ አካባቢ ሰፍሯል። ባሕታ ሞኒዮስ የተባለ ኢትዮጵያዊም ከኢትዮጵያ ጦር መሃል ነው። ባሕታ ወደ መስኮብ ተልኮ ሩሲያ ውስጥ ተምሮ የተመለሰ ወጣት ነው። ባሕታ የሀገሩ ለመወረር መታሰብ አናዶት ከምኒሊክ ጋር ዘምቷል። ጦርነቱ ሊጀመር ሶስት ቀናት ያህል ሲቀረው የካቲት 19 ቀን 1888 ዓ ም ራሽያ ያላሉት ለራሻውያን ጓደኞቹ አንድ ደብዳቤ ጻፈ። ባታ የጻፈው ደብዳቤ ሩሲያ ውስጥ ክሮንስታንት በተባለው ጋዜጣ ላይ ወጣ። ከአድዋ ጦርነት በኋላም ኢጣሊያኖች ወደ ኢጣሊያንኛ ተርጉመው ማርዞ 16 ቀን 1896 በእኛ መጋቢት 7 ቀን በወጣው ስታምፖ በተባለው ጋዜጣ ላይ ወጣ። ባታ ሞስኮብ ላሉት ጓደኞቹ የጻፈው ለጦርነቱ ዋዜማ እሱ ባለበት የጦር ክፍል የነበረውን ዝግጅት ነበር። በጥቂቱ ብንወስድለት ድለት እንዲህ ይላል፦ ምሽጋችንን እንደ አውሮፓውያን አመሻሸግ እያደረግን ሌትና ቀን በመስራት ላይ ነን። በሺህ የሚቆጠሩ ዛፎችን እንቆርጣለን። አንዳንዱን ለምሽጋችን እናጋድመዋለን። አንዳንዱን ደግሞ ቁመቱን ልክ እንደናንተ እንደ ክሮንስታት ፎቅ ቤቶች እያደረግን እናቆመዋለን ውፍረቱን በእኔ እምነት የመድፍ ጥይት በስቶት የሚያልፈው አይደለም። ሴቶችና ልጆች ደስ እያላቸው በሥራው ይረዱናል። የእኛ ንጉሠ ነገሥት ብዙ ጊዜ በዚህ በኩል እያለፉ ለምን ይህን ያህል ጥንቃቄ እንደምናደርግ ይጠይቁናል። በጣም ጥሩ ቦታ ይዘናል። ከፊት ለፊታችንም አምስት ደስ የሚሉ ኮረብታዎች ይታዩናል። አራቱ በዙሪያችን ሲሆኑ፣ አንዱ ግን ከእኛ አቅራቢያ ከመሃል ነው። ንጉሠ ነገሥታችን የሰፈሩት ከመካከለኛው ተራራ ነው። ከየትም ቦታ ብንሆን የንጉሠ ነገሥቴን ድንኳን አያለሁ። በዚያው ያለውን የሴቶችን ዘፈንና የቄሶችን ዝማሬ ሰማለሁ። ትናንት ንጉሠ ነገሥቴ ሰፈራችንን ለሦስተኛ ጊዜ ጎበኞልን። ራሶች በሙሉ ከእሳቸው ጋር ነበሩ። ራስ መኮንንም መቀሌ ጦርነት ላይ የቆሰሉት አሁን ስለተሻላቸው አንድ ጊዜ እየጋለቡ በአጠገቤ ሲያልፉ ደፈርኩና ካባው ከትከሻው ተቀዷል ብዬ ነገርኳቸው። ሳቁና ዝምበለው በለው፣ ከኢጣሊያኖች አዲስና የተሻለውን ማረኪያ አመጣለሁ ብለውኝ ቀልደውብኝ ያለፉ። እናንተ አገር እንዳየሁት የእኛ አገር ወታደር መድኃኒትም ሆነ የቁስለኛ መታከሚያ ሆስፒታል የለንም። በተለይ ባለፈው ድርጊት ተማራኪ የኢጣሊያ ቁስለኞች እየበዙብን ስለሄዱ ሰንሰለታቸውን እየፈታ እንለቃቸዋለን የሚል ነበር። የአድዋ ጦርነት ሲጀምር እነ ባሕታ የሰሩት ምሽግ ያለ ጥቅም ቀረ። ጦርነቱ እንዴት ተጀመረ? ሁለት አይነት ትረካለ። ሁለቱንም እንመለከታለን። አንዱ የፀሐፌ ትእዛዝ ገብረ ሥላሴ ትረካ ነው። በዚያን ቀን የዘቡ ተራ የትግሬው ገዢ የራስ መንገሻ ነበር። አምስት መቶ ነፍጥ የሚሆን ያዙ። የእሱ ሰዎች ዘብ ሲጠብቁ በየካቲት በ23 ቀን የቅዱስ ጊዮርጊስ ዕለት በሌሊቱ በ11 ሰዓት የኢጣሊያ ወታደር ተሰልፎ መጥቶ ከበሩ ላይ አደጋ ጥሎ ከዘበኛ ጋር ተታኮሰ። እነዚያም ተታኩሰው ከኢጣሊያኖቹ ሁለት ባሽባዙቆችን ማረኳቸው። ምርኮኞቹም ቢጠይቋቸው እንዲህ አሉ። የአጤ ምኒልክ ሰራዊት ቀለብ ሊያመጣ ርቆ ሄዷል፣ ሰፈሩ ባዶ ነው፣ አደጋ እንጣልበት ብለው ኢጣሊያኖች አራት ጄኔራል ባባ ገሪማ በኩል አንድ ጄኔራል በማርያም ሸወይቶ በኩል ተሰልፎ መጥተዋል ብለው አወሩ። ይህን ወሬ በሰማ ጊዜ ከዘበኞቹ አንዱ ወደ ንጉሠ ነገሥቱ ሰፈር መሮት ጀመረ። ቀኝ አዝማች ታፈሰንም ከመንገድ አገኘው። ሌሊቱንም አልነጋም ገና ጨለማ ነበርና ማነህ ተባባሉ። ይህንንም ወሬ የነገረው ቀኝ አዝማች ታፈሰም ይህንን በሰማ ጊዜ ከበቅሎ የነበረው በፈረስ ተዛውሮ ወደ ንጉሡ ድንኳን በፈረስ ደረሰ። የንጉሠ ነገሥቱን የእልፍኝ ዘበኞች ተጣርቶ መምጣቴን ወደ ጃን ያሰሙልኝ፣ አለ። አጤ ምኒልክም ይህንን በሰሙ ጊዜ አለጊዜው ጊዜው ስለምን መጣ ብለው ከእልፍኙ ድንኳን ወጥተው ጠየቁት። እሱም ኢጣልያን አደጋ ሊጥል ተሰልፎ ጠቅሎ መምጣቱን ተናገረ። አጤ ምኒልክም ከሰፈሬ ድረስ መጥቶ ተኩሱ ካልጀመረ እንግዲህን የተሰልፍ ያልወጣም ይሉ ነበርና፣ ስለዚህ እንደ ወትሮ ሊያሰልፈን ነው እንጂ እውነት ይመጣ ይመስልሃልን? ብለው መለሱለት። እሱም ዛሬ ስርግጥ ነው አለ። የጦር ልብሳቸውን ለብሰው ተሰልፈው አዳራሽ ድንኳን ሄደው ተቀመጡ። የዚህን ጊዜ ነጋ። እንዲህም እስኪሆን ድረስ ትግሮች በ11 ሰዓት የጀመሩ ይታኮሱ ነበር ይላሉ። ሌላው ተራኪ አንቶኒ ሞክለር ነው። በቅዱስ ገብርኤል ቤተ ክርስቲያን የኢትዮጵያ መኳንን ከመንጋቱ በፊት ተሰብስበው ቅዳሴ ይሰማሉ። የቤተ ክርስቲያኑ በር ክፍት ነው። ጳጳሱ አቡነ ማቴዎስ ቅዳሴውን በሚመሩበት ጊዜ ሁለት ጥይት ተተኮሰ። ይህም ምልክት ነበረ። በዚህ ጊዜ የሐረርጌው ራስ መኮንን የንጉሡ ታማኝ አጎት ከቤተ ክርስቲያኑ ወጡ። ከጥቂት ደቂቃዎች በኋላ ተመልሰው ገብተው የኢጣሊያኖችን መምጣት ተናገሩ። ንጉሡም ወሬውን በጸጥታ አዳመጡ። ከዚያም ራስ መኮንን ወደ አቡኑ ዘንድ ቀርበው በሽክሽታ ነገሯቸውና ተመልሰው ከመቀመጫቸው ተቀመጡ። አቡኑን መስቀላቸውን በቀኝ እጃቸው ይዘው በደከመ አነጋገር፣ ልጆቼ ዛሬ የእግዚአብሔር ፍርድ የሚገለጽበት ቀን ነው፣ ሂዱ ለሃይማኖታችሁና ለንጉሳችሁ ተከላከሉ፣ ሁላችሁንም ከኃጢአታችሁ እግዚአብሔር ይፍታህ አሉ። መኳንንቱም እየቀረበ መስቀል እየተሳለመ ወደ እየሰፈሩ ሄደ ይላል። እንደ ገብረ ስላሴ አጻጻፍ ምኒልክ ከቤተ ክርስቲያን ሳይሆን ያደሩትም ለጦርነት የተነሱትም ከሰፈራቸው ነው። እንደ አንቶኒ አጻጻፍ ደግሞ ምኒልክ ለጦርነት የተነሱት ከቤተ ክርስቲያን ነው። እንዲያው ሁኔታውን ለማሳወቅ እንጂ ኬትም ቢነሱ መጨረሻው ስላማረ ለአሚታ አያበቀም። መጨረሻው ባያምር ኖሮ ግን ሲጸልዩ በማደር ፈንታ ከሰፈር ድንኳን ስላደሩ ወይም ደግሞ ከሰፈር ሆነው ጦሩን በማደራጀት ፈንታ ለነፍሳቸው አድልተው ወይም ፈርተው ቤተ ክርስቲያኑ ሲጸልዩ በማደራቸው ይባል ነበር። ለሁሉም ጉዳይ ጸሐፌ ትእዛዝ ገብረ ስላሴ አብረው ስለነበሩ የእሳቸውን መቀበሉ ይሻላል። የአድዋ ጦርነት እንዴት ተካሄደ እንበል። ጠቅላይ ጦር አዛዡ ጄኔራል ባራቴሪ ጦሩ ከማታው በሶስት ሰዓት እንዲነቃነቅ ያዘዘው የካቲት 21 ቀን ነበር። በዚህ ቀን ማለት አርብ ማታ ሊንቀሳቀስ የተዘጋጀው የኢጣሊያ ጦር ዝናብ በመዝነቡ ምክንያት ቀረ። የካቲት 22 ቀን ቅዳሜ ብራ ሆኖ ስለዋለ ጦሩ ሌሊቱ እንዲንቀሳቀስ አዘዘ። በተሰጠው የሥነ ሥርዓት አካሄድ መሠረት የኢጣሊያ ጦር ጉዞውን ጀመረ። ከሌሊቱ 11 ሰዓት ተሩብ ሲሆን ጀኔራል ዳቦር ሜዳ ባስተላለፈው መልእክት ሬቢ ተራራ ደርሻለሁ አለ። ከሩብ ሰዓት በኋላ በ11 ሰዓት ተኩል ይኸው ጀኔራል ዳቦር ሜዳ ከሬቢ ተራራ ምስራቁን ይዣለሁ ብሎ ላከ። ደጀን ሆኖ የተላከው ጀነራል ኤሊና ከሌሊቱ ለ12 ሰዓት ሩብ ጉዳይ ሲሆን የታዘዝኩበትን ስፍራ ይዣለሁ ብሎ ላከ። በኢትዮጵያውያን በኩል የኢጣሊያ መንቀሳቀስ ወሬ እንደተሰማ ራስ መኮንን የሀረርጌን ጦር እየመሩ ገስግሰው አድዋ ከተማን ያዙ። ራስ ሚካኤል የኦሎን ሰራዊት አስከትለው ሰላዶ የሚባለው ተራራን ያዙ። በንጉሥ ተክለ ሃይማኖት የሚመራው የጎጃም ጦር ፊት ለፊት ወደ ኢጣሊያኖች ምሽግ መራ። ራስ መንገሻ ዮሐንስ አዲ አቡን ላይ የትግራይን ሰራዊት አሰለፉ። አጤ ምኒልክ፣ እቴጌ ጣይቱ፣ ራስ ወሌና ዋክሹም ጓንጉን በስተዋላ ደጀን ሆኑ። የኦሮሞ ፈረሰኞች 13 ኪሎ ሜትር ያህል ከሚርቅ ቦታ ሁሉ ያሉትን የውሃ ምንጮች እየፈለጉ ከበው ያዙ። ሌሊቱ ወታደሩ የሸለለ አዝማሪዎችን ማዝመር ጀመሩ። እረ ጉዱ በዛ፣ እረ ጉዱ በዛ በጀልባ ተሻግሮ አበሻን ሊገዛ ይሉ ነበር። ቄሶችና መነኮሳት መስቀል እየያዙ ግፋ ወደ ፊት ይላሉ። ሴቶች ከባሎቻቸው ሕፃናት ከአባቶቻቸው ስር የሆኑ ሌሊቱን ሲጓዙ አደሩ። የራስ መንገሻ ሰራዊት ሌሊቱን በጀኔራል አልቤርቱኒ ከሚመራው የኢጣሊያ ጦር እንደ አኪዳነ ምረት ላይ ተጋጥሞ ተኩስ ከፈተ። ይህም ድንገተኛ ተኩስ የተከፈተበት ምክንያት የአልቤርቲኒ ቀዳሚ ጦር በኮሎኔል ቱሪቶ የሚመራው እንደ አኪዳነ ምረት የሚባለውን ቦታ ሊያልፍ ሲል በመገናኘታቸው ነው። ከንጋቱ 12 ሰዓት ተሩብ ሲሆን አልቦርቲኒ ሌሎች ጄኔራሎች እንዲረዱት ጠየቀ። ወዲያውም ጦሩ በሙሉ በኢትዮጵያውያን ስለተቋረጠ መረዳዳት ያለመቻሉን ሰማ። ለአንድ ሰዓት ሩብ ጉዳይ ሲሆን የጄኔራል ዳቦር ሜዳ ብርጌድ አልቦርቲኖን እንዲረዳ ታዘዘ። ረጂው ጦር 800 ሜትር ያህል እንደተጓዘ በኢትዮጵያውያን ተያዘ። በሌላ መንገድ በማርያም ሸዊቶ አልፎ ለመከላከል ጉዞ ሲጀምርም ዶራርና ናስራ የተባሉ ተራሮች አጥር ሆነው የዳቦር ሜዳ ጦር ከለከሉት። ሁለት ሰዓት ተሩብ ሲሆን ጀነራል ባራቴር ፈረስ ላይ ተቀምጦ ጦሩን ለማበረታታት ራዮ ለሚተባለው ተራራ ሄደ። በዚያም ከእንዳ ኪዳነ ምሕረት የተመለሱ ብዙ የኢጣሊያ ቁስለኞችና የሸሹ ወታደሮች ሜዳውን ሞልተውት በማየቱ ጀነራል ባራቴር ደነገጠ። የሸሹትንም እንደገና ወደ ጦርነቱ መለሳቸው። በጄኔራል አልቤርቱኒ ውስጥ ያለው ሦስተኛውና አራተኛው መድፈኛ ብርጌድ መድፍ ይተኩሳል። ለእያንዳንዱ መድፍም ዘጠና ጥይት ተመድቧል። ወታደሩ በጠመንጃና በመትረየስ እየተኮሰ በተኩሱ መሬቱን አናውጧል። ይህ ሁሉ ተኩስ እየተተኮሰ ኢትዮጵያውያኑ በዚያ ሁሉ ተኩሱ መሃል ሰንጥቀው እየገቡ የኢጣሊያን ወታደር ፈጁት። የመድፎቹ ተኩሱም ከአንድ ሰዓት የበለጠ ጊዜ አልቆየም፣ ኢትዮጵያውያኑ ዝም አሰኙ። በጥቂት ጊዜ ውስጥ 81 የኢጣሊያ መኮንኖችና 48 ኢጣሊያ ወታደሮች ሲገደሉ የተረፈውን ወታደር ኢትዮጵያውያኖቹ ማረኩት። የተማረኩት ቁስለኞች ነበሩ፣ ያልቆሰሉት ግን ሸሽተው አመለጡ። የባታሊዮኑ ጦር መሪ የነበረው ኮርኔል ጋሊያኖ ፊቱ ላይ ቆስሎ ተማረከ። በምርኮ ሲሄድም ደክሞት ወደቀ። ከዚያው ከወደቀበት እንደሆነ ግደሉኝ እንጂ ከዚህ ቦታ አልነቃነቅም በማለቱ ኢትዮጵያውያኑ ጊዜ ላለማባከን ብለው ገለዎት። ሌሎቹም ምርኮኛ እየነዱ ሄዱ። ሮም ላለው ለኢጣሊያ የጦር ሚኒስቴር የጦር ዕለት ማለት የካቲት 23 ቀን የተላለፈ አንድ ቴሌግራም አለ። ቴሌግራሙን ያስተላለፈው የኤርትራ ምክትል ገዢ የነበረው ላምቤርቴ ነው። ከቴሌግራሙ ባጭሩ እንመልከት። ምጽዋ መጋቢት 2896 አሁን ገና ከአዲ ቀይ ሀገር ገዢ አንድ ቴሌግራም ደረሰኝ። ቴሌግራሙ የሚለው ለ29 ሌሊት የሸዋን ጦር በሦስት በኩል ከቦ ለማጥቃት ስለተወሰደው እርምጃ ይገልጣል። ዝግጅቱም በግራ አልቤርቶኒ አራት ባታሊዮን ጦርና አራት የተራራ መድፍ ይዞ፣ በመሃል አሪሞንዲ አንደኛውን ምርጥ ብርጌድና ሁለት የተራራ መድፎች ይዞ፣ በስተቀኝ ዳቦር ሜዳ ሁለተኛውን ብርጌድና አራት የተራራ መድፎች ይዞ፣ ለደጀን የኤሌና ብርጌድ ከመድፎቹ ጋር ሆኖ ተሰልፈው ነበር። ጦራችን ያለምንም ችግር አድዋ ደርሶ ነበር። የአልቤርቶኒ ጦር አባ ገሪማ ደርሶ አድዋ ላይ የሰፈረውን ጦር ሊይዝ ነበር። ወዲያው አበሾቹ ተኩስ ከፍተው አባረሩት። ሰራዊቱ በሙሉ ሸሸ። ለምሸሽና ለማምለጥ የበቁት እንኳን የመድፍ ሽፋን እየተሰጣቸው ነው። መድፎቻችን በሙሉ በጠላት እጅ ገቡ። ይህንንም የቴሌግራም ቃል ለማስተላለፍ ያበቃንና ወሬውን ያወጣልን ከጦርነቱ ቦታ በእግሩ ሸሽቶ እንዲቀይህ የገባው ቫሊንዛኑ ነው። ሌላ ቴሌግራም እንደደረሰኝ ወዲያውኑ ልካለው፣ ወታደሩ ሁሉ በየምሽጉ እንዲገባ ትዕዛዝ አስተላልፍ ያለው ላምቤርቲ በጦርነቱ ጊዜ በኢጣሊያ ሀገር በሚላኖ ለሚገኙ ጋዜጦች ሁሉ ተወካይ ሆኖ የመጣው አኪሊ ቢዞኒ አገሩ ከተመለሰ በኋላ ሲአርቲ ሪያ ኔል ፓስቶ ኢኔል ፕሬዘንት በሚል ርዕስ ባሳተመው መጽሐፍ ውስጥ ሲገልጽ ከጠዋቱ ሁለት ሰዓት ተኩል ሲሆን ሰራዊቱ በሙሉ ቦታውን እየለቀቀ ሸሸ። አባ ገሪማና አባ ሹሉዳ በጠላት እጅ ወደቁ። ጠላት በመስመር በመስመር እየሆነ ይመጣብን ጀመር። በአካባቢው የነበሩ 14 መድፎቻችን እያጣደፉ ተኩሱ ነበር። ጀኔራል አልቤርቶኒ ማጥቃቱን ትቶ ወታደሩ ለራሱ እንዲከላከል ትእዛዝ ሰጠ። የጠላት ጦር ግን የማይቻል ሆኖ መጣብን። በግምት 15000 የሚሆን ሰው መጣብን። ንጉሱም ቀይ ጃንጥላቸውን አሽዘው በወታደሩ መሃል ነበሩ። ጠቅላላ መድፎቻችንና መትረየስ ተኳሾቻችን ባላቸው ኃይል ሁሉ በየማዕዘኑ ይተኩሱ ጀመር። መድፎቻችን አቅጣጫ እየለወጡ እንዲተኩሱ ተደረገ። ስድስተኛውና ስምንተኛው ባታሊዮን ከቀይና ከፊት ለፊት ከሚተኩሰው የጠላት ጥይት ከባድ ጉዳት ደረሰበት። የጀኔራል አልቤርቱን ወታደሮች በሙሉ ተያዙ። ጠላትም ያን ቦታ አልፎ ወደፊት ገሰገሰ። ሦስት ሰዓት ተኩል ሲሆን ሁሉም ተስፋ ቆረጠ። የቀረን የምንተማመንበት አንደኛው ባታሊዮን ብቻ ነው። እሱም በእንዳ ኪዳነ ምረት ላይ ባደረገው ግጥሚያ ብዙ መኮንኖች አለቁበት። ይህ አንደኛ ባታሊዮን ከሌላ ባታሊዮን በተውጣጡ ወታደሮች ተሞላ። ወዲያውኑ የጠላት የአበሻ ወታደሮች ደርሰው ያባረሩት ጀመር። የአሪቦንዲም ብርጌድ ብትንትኑ ወጣ። በያለበት ሩጫና መበታተን ሆነ። ምስጋና ይግባውና ሰባተኛው ባታሊዮን ሶስት መድፎችን አስተርፎ ነበር። ሕይወታችንን ለማዳን እነኛ ሶስት መድፎች እኩል ሰዓት ያህል እንደተተኮሱ በአበሾቹ እጅ ወደቁ። ለደጀን የተቀመጠው አስራ ሶስተኛውና ሶስተኛው ብርጌድ በአንድነት ሆኖ ደረሰልን። ደና አድርጎ በአዲስ ጉልበት መዋጋት ሲጀምር ልክ ከአራት ሰዓት ተኩል ሲሆን ከአበሾቹ የጦር የጋላ ፈረሰኛ መጣና ወረረው። በኋላ የእኛ ወታደሮች ጸጥ አሉ። በሰፈራችንም ጸጥታው ነገሰ በማለት በሰፊው ጽፏል። ረፋዱ ላይ ጄኔራል ባራቴሪ ተማረከ። ጀነራል ባራቴሪ በኋላ ጊዜ ተለቆ አገሩ ከገባ በኋላ ለጋዜጠኞች መግለጫ ሰጥቶ ነበር። ጀነራል አሪሞንዲ ጉልበቱን ተመቶ ወደቀ። ኢትዮጵያውያን ሊማርኩት ሲመጡ በጎራዴው እየተከላከለ አልማድረክ ቢል ገደሉት። እኛ የሰለጠነው ዓለም ሱልጡን ወታደሮች ምንም አያውቁም ከሚባሉት ኢትዮጵያውያን የምንማረው ትምህርት አለ። አበሾች ለባሩድና ለጥይት ይሳሳሉ። የሚገሉ ካልሆነ በስተቀር አይተኩሱም ለዚያውም ቢሆን 10ና 15 ያርድ ያህል ቀርበው በአንድ ጥይት ደራርበው መግደል ይፈልጋሉ። ያለዚያ ተደበላልቀው በጎራዴ መምታት ይመርጣሉ እንጂ ጥይት ማበላሸት አይወዱም። ይህም በማስጮህ ብቻ ጥይት ለሚያባክነው ለሰለጠነው አገር ወታደር ጥሩ ትምህርት ነው። ለምሳሌ ደጀን የነበረው የመድፈኛው አዛዥ ካፕቴን ፍራንዚኒ መድፎቹን ይዞ ከጦር ሜዳ እንዲገባ ታዘዘ። 30 ኪሎ ሜትር ያህል ተጉዞ ከጦሩ ሜዳ ገባ። ቦታውን አመሻሽቶ አንድ የመድፍ ጥይት ገና እንዳስተኮሰ ተገደለ። ይህም ሊሆን የቻለው ያችን የመድፍ ጥይት ድምፅ የሰሙ ኢትዮጵያውያን በንዴት ተሞልተው በብዛት ሆኖ ስለወረሩት ነው። የተመካንባቸው ደጀን የነበሩት መድፎቻችንም ከአንድ ጥይት ተኩሱ በኋላ ተማረኩ፣ በማለት መግለጫ ሰጥቷል። ካፒቴን ሚናሪኒ ለአንድ ወዳጁ የጻፈው ደብዳቤ ሚላን ውስጥ በጋዜጣ ታትሞ ወጥቶ ነበር። ከቀትር በኋላው ጦርነት ተዳክመን ከጠዋት ጀምሮ መድፎች ይተኮሱ በነበረበት ቦታ ጀኔራላችን ብቻውን ሽቅብ ቁልቁል ይላል። ተናዷል፣ ተበሳጭቷል። ቀላል አይደለም፣ ቀላል አይደለም እያለም ብቻውን ይናገራል። አንዳንዴም ወደኛ ወደ መኮንኖችና ወደ ስድስተኛው ሬጂመንት ታዛዥ ወደ ኮሎኔል አይራግ ይዞር እያለ ሳቅ እንደማለት ፈገግታ ያሳየናል። ከጠዋት ጀምሮ ከጠቅላይ ጦር ሰፈር እንዴት መልእክት አይደርሰንም እነሱም በሕይወት ያሉ አይመስለኝ ይለናል። የመጨረሻችን መጀመሪያ መሰለን። ውሃ ጥሙ፣ ረሃብ አሰቃየን። እሸ ውስጥ ገብቶ ሰው እንዴት ይዋጋል? በእያንዳንዳችን ሶስትና አራት ጠላት ተሰልፎብናል። እንዴት ይቻላል? በማለት ጽፏል። ሱልካፓ አድዋ በሚባለው መጽሐፍ መቶ አለቃ አውሮፓ በኢጣሊያኑ ዘንድ እጅግ በጣም በጀግንነቱ ስለታወቀና ስለተከበረው ስለ ኮሎኔል አይራጌ አሟሟ ሲገልጥ ጦራችን እንዲያጠቃ ስድስት ጊዜ ጦሩን በጀግንነት ወደፊት መርቷል። ኢትዮጵያውያን ግን መለሱልን። አንዳንድ ጊዜም ጦሩን የሚመራው ፈረሱ ላይ የሆነ ነበር። ሁለት ፈረሶች ከጭኑ ስር እየተመቱ ሞተዋል። በመጨረሻው ጊዜ በቅሎ ላይ ወጣለሁ ሲል ግራ ጎኑን ተመታ፣ ጥይቷ በአካሉ ሾልካ ሄደች። ሲወድቅ ያዩት የኢጣሊያ ወታደሮች ሊያነሱት ተሯሩጠው ሄዱ። እሱም እያቃሰተ እኔ ሽማግሌ ነኝና ተውኝ፣ ከዚህ ከጠላቶች ፊት እሞታለሁ እናንተ ግን ወጣቶች ናችሁና ከዚህ መዓት ራሳችሁን አድኑ፣ ብሎ ወደፊቱ ተደፋና ሞተ፣ ሲል አትቷል። ካፕቴን ሞልቴዶ በጻፈው ደግሞ ከአራተኛው ባታሊዮን አንድ የሸሸ የሶማሌ ወታደሮ ካምፓችን ሲሮጥ መጣ። ካለሁበት በራፍ ላይ ሲደርስም ወደቀ። የእኛ ጦር ደጀን ነበር። በአረብኛ ቋንቋም ነገሩ ምንድን ነው ምን ሆንኩ አልኩት። አለቁ ሞቱ አለኝ። የወታደሩ ጠርቡሽ ወይም ባርኔጣው ከአጠገቡ ወድቋል። ጠርቡሹን አቧራና ላብ በክሎታል። ኮቱ የመድፈኞች ኮት መሆኑን ባውቅም ምልክት ያለበት የኮቱ እጅጌ ተገንጥሎ ስለሌለ ከየትኛው መድፈኛ ክፍል እንደሆነ ላውቅ አልቻልኩም። በዚያ ክንዱ ላይም ክፉኛ ስለቆሰለ ደሙ በብዛት ይወርዳል። ዙሪያውን ከበን በጥያቄ ያጣደፍ ነው። አንጌራ፣ ማንፍሬዲኒ፣ ቶዜሊ፣ አስካላ እያለ ይቃያል። ምንድን የምትለው አልኩት? ሰላም መቶ አለቃ አበሾች ደርሰዋል። እዚህ ናቸው። የአራተኛ ወታደር ሁሉ አለቀ። ሁሉም ሞቱ። ማጆር ቶዚሊ ሞተ። አንጊራ ሞተ። ማንፍሬዲኒ ሞተ። ሁሉም ሁሉም ሞቱ አለኝ። ንገረን፣ እንዴት ሞቱ አልኩት። ዛሬ ጠዋት አበሾቹ ብዙ ነበሩ። ግማሹ ያህል ሞተ፣ ሌሎቹ ግን መጡብን። መድፍ ይተኮሳል፣ ጥይት ይተኮሳል፣ አበሾቹ ግን መጡብን። እህ ስንትና ስንት መሰሉህ በማን ውስጥ ነበርክ? አልኩት። ማንፍሬድኒ ውስጥ አይታለሶም አሁን አይቻለሁ ሞቷል። አስካላንስ አይተኸዋል? አሁን አይቻለሁ ሞቷል። ሁሉንም አይቻለሁ ሁሉም ሞተዋል። ታመልጡ እንደሆነ እናንተም አመልጡ። አበሾቹ እኮ ከኋላ አይናቸው ጥፉ አለኔ ሶማሌ ወታደር ሲልጽፏል።